ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን፣ እንደምን ቆይታችኋል? ከብስራት ኤፍኤም የዩቲዩብ ቻናላችን የዕለት ተቅዳሜ የብስራት ስፔሻል ፕሮግራማችን ነው ተጀምረዋል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን የማሳለፍ ይሆናል። እስከ ቆይታችን ፍጻሜ ድረስ አብራችሁን ልትቆዩ ግብዣችን ነው። በዕለቱ ቆይታችን እንግዲህ፣ ባሳለፍነው ሳምንት በኢንተርናሽናል ብሬክ ምክንያት የክለቦች ውድድር አልነበረም በአውሮፓ ታላቅ ሊጎች ነገር ግን በዚህ ሳምንት ይጀመራል። ታዲያ እነዚህን እንቃኛለን። ትናንት ግን የተከናወኑ ጨዋታ እነዚያን በማስቀደም ነው የሚጀምረው። በካፍ ቻምፒየንስ ሊግ ጨዋታዎች የተከናውኑ ይገኛሉ። ወደ ምድብ ለመግባት የሚደረጉ ጨዋታዎች ናቸው የተከናውኑ የሚገኙት። ኬንያ ፖሊስ ከአልሂላል ኦምዱርማን የከወኑት ጨዋታ ነበረ። ታዲያ ከሜዳ ውጭ ኬንያ ፖሊስን የገጠመው አልሂላል ኦምዱርማን በኩሊባሊ ብቸኛ ጎል ጨዋታውን አንድ ለዜሮ ማሸነፍ ችለው ለመልስ ጨዋታ በጣም የተሻለ ነገር ይዞ ተመልሷል። ሞሊስቴር ካቢሊ ያደረጉት ጨዋታ ነበረ። እንደዚሁ ካቢሊ ሶስት ለዜሮ ውጤት ነው ድል ማድረግ የቻለው። በካፍ ኮንፌዴሬሽን ዋንጫ ደግሞ እንደዚሁ አሊቲያድ ከአልማስሪ ያደረጉት ጨዋታ ነበረ። ጎል ሳይቆጠርበት ጨዋታው ዜሮ ለዜሮ በሆነ አቻ ውጤት ነው መጠናቀቅ የቻለው። ሌላኛው የተከናወኑ ጨዋታዎች አሉ። በአውሮፓ ታላቅ ሊጎች ፓሪስ ሳን ጀርማ ከስትራስቡርግ ያደረጉት ጨዋታ ነበረ፣ በፍራንስ ሊገ። ይህም ጨዋታ በፓርክ ዲፕሮንስ ነበር የተከናወኑ። ስድስት ያክል ጎሎች ተቆጠሩበት በጨዋታው ታዲያ ሶስት ለሶስት በሆናቸው ውጤት ነው መጠናቀቅ የቻሉት። ፓሪሰን ጀርማ ልክ እንዳለፊ ውድድር አመት በከፍታ እየዘለቀ የሚገኘው በተለይ በውስጥ ውድድር ተረጋጋሚ ነጥቦችን እየጣለ ነው የሚገኘው ፓሪሰን ጀርማ ትላንት በባርኮላ ጎል በስድስተኛው ደቂቃ ጎል አስቆጥረው ይመሩ ነበረ ለፓሪዚያኖቹ። የኋላ ኋላ ግን ሶስት ጎሎችን በማስቆጠር ስትራስቡርግ ሶስት ለአንድ መምራት ቻለው። ነገር ግን ከእረፍት መልስ ግን ካሎራሞስና ማዩሉ ያስቆጥሯቸው ጎሎች ፓሪሰን ጀርማ ከጨዋታው አንድ ነጥ ይዞ እንዲወጣ አድርገዋል። በጊዜ መመራ ተቻለ። የኋላ ኋላ ሶስት ጎል ተቆጠረበት። ፓቺቲሊ ሁለት ጎሎች ማስቆጠር ችሎ ነበረ በስራስ በኩል። እናም ፓሪሰን ርማ በተለይ በሊጉ በውስጡ ርድር እያደረገ የሚገኘው የውጤት ሂደት እጅግ አመርቅ የሚባል ሆኖ እየተመለከት ነው አለም የምንገኘው። እርግጥ ነው ገና ከሲዝኑ ጅማሩ አንስቶ ቋሚ ተሰላፊዎችን በጉዳት እያጣ ያለ ክለብ ሆኖ አለ። በተደጋጋሚ ጉዳቶችን እየሰማ እንገኛለን። አንበላቸውና መሪያቸው ማርኪኒዮስ በጉዳት ከሜዳ ያራቀበትን አጋጣሚ ስንመለከት እንደነ ኦስማን ደምቤሌ የመሳሰሉ ተጫዋቾች በተደጋጋሚ ጉዳት እየገጠማቸው ይገኛለ። ትላንት እርግጥ እንደነ አሽራፍ ሀኪሚ፣ ኑኖ ሜንዴስ፣ ዊሊያን ፓቾ፣ ቪቲኒያ፣ ክቪቻ ክቫራትስኬሊያ የመሳሰሉ ተጫዋቾችን ተጠባባቂ ወንበር አድርገው ነበረ ሉዊስ ኤንሪኬ የመጀመሪያ ቻውት። ነገር ግን እጅግ አስፈላጊ ሶስት ነጥብ ማግኘት እየቻሉ አንድ ነጥብ ብቻ አሳክተው ከሜዳ ወጥቷል። ሉዊስ ኤንሪኬ ባለፈው ውድድር አመት መላውን የእግር ኳስ ቤተሰብ ባስደመመ መንገድ በጣም ሙሉ ብልጫ ባለው እጅግ ማራኪ በሆነ እግር ኳስ ውጤት እንዳሳኩ ይታወቃል። ታዲያን ለመድገም ዘንድሮ የሚቸገሩ ይመስላል። ጅማሬያቸውን የሚያሳብቀው በቡንደስሊጋ ኡኒየን በርሊን ከቦሩሲያ ሞንቸንግላድባች ያደረጉት ጨዋታ ነበረ። የጨዋታ ታዲያ ኡኒየን በርሊን ጨዋታውን ሶስት ለአንድ አሸንፏል። ዶኪ ሁለት ጎሎችን አስቆጥሯል። ካዲራ ቀሪ አንድ ጎል ያስቆጠረው ተጫዋሽ ነው። እንዲሁ ደግሞ በስፔን ላሊጋ ሪያል ኦቬዶ ከኤስፓኞል ያከናወኑት ጨዋታ ነበረ። ሪያል ኦቬዶ ከሴጎንዳ ዲቪዥን ነበረ ዘንድሮ ማድረግ የቻለው ወደ ላሊጋው። ነገር ግን ጉዟቸው አርኪ የሚባል አይደለም። ትላንትም በሜዳቸው በካታሎኑ ክለብ ኤስፓኞል ሁለት ለዜ ተሸንፏል። ኪኬ ጋርሲያ ና ፔፒ ሚላ ናቸው ጎሎቹን ለካታሎኑ ክለብ ኤስፓኞል ማስቆጠር የቻሉ ትላንት። በነገራችን ላይ በዚህ የላሊጋ ጨዋታ ወቅት ላይ በመጀመሪያዎቹ ሴኮንዶች ደጋፊዎች በተለይ በቀጣይ ወር ላይ የሚከናወን ጨዋታ ለባርሴሎና ከስፔን ወጥቶ ላሊጋ ጨዋታውን ከቪያሪያል ጋር ለማድረግ እንደወሰኑ ይታወቃል። እና ያንን በመቃወም ደጋፊዎች ትላንት ላሊጋውም ሀያ ሰከንድ ያክል የጨዋታውን ሂደት ሲያስመለክት አልነበረ። ይህን ተቃውሞ ደጋፊዎችን እንደሚያስመለክቱ ሲጠበቅ ነበረ። ከሰሞኑ ላኛው ቻቬስ ከቤኒፊካ ያከናወኑት በፖርቱጋል ታካዴ ሊጋ ያደጉት ጨዋታ ነበር። ታካዴ ፖርቱጋል እናም የጆዜ ሙሪኒዮ ቤኔፊካ ሁለት ለዜሮ አሸንፏል። ፓቭሊዲስ ግሪካዊ አጥቂ ጎል ማመረቱን ቀጥሮበታል። በቤኔፊካ ቤት ድል ማድረግ ችሏል። በዚህ መንገድ ጨዋታዎቹ ተደርገው አልፏል። ትናንት የተከናወኑ ጨዋታዎች እነዚህን ይመስላሉ። ወደ ዛሬ ምርሃ ግብሮች ልውሰዳችሁ። የ2018 የኢትዮጵያ ፕሪምር ሊግ በዕለተ ቅዳሜ ዛሬ በይፋ አህዱ ብሎ ይጀምራል። ዛሬ የሚከናወኑ አራት ያክል ጨዋታዎች አሉ፣ እነሱ ልጠቁማቸው። በሁለት ስቴዲየሞች ነው የሚከናወነው። አዲስ አበባ ስቴዲየም እንደምናውቀው በአዲስ አበባ ሲቲ ካፕ ከዚያም ባለፈ ደግሞ እነዚህ ሌሎቹ ድሮዎችም ሲከወኑበት ነበረ። አሁን ላይ ደግሞ የኢትዮጵያን ፕሪምየር ሊግ ማስተናገድ ይጀምራል። ሁለት ጨዋታዎችን ዛሬ ያደርጋል። በአዲስ አበባ ስቴዲየም የሚከናወኑ ጨዋታዎችን ልንገራችሁ። በአንደኛ ሳምንት ኢትዮጵያ ፕሪሚየር ሊግ ኢትዮ ኤሌክትሪክ ከሸገር ከተማ ይጫወታሉ። ሸገር ከተማ ከከፍተኛ ሊጉ ዘንድሮ ማደጉ እንደቻለ ይታወቃል። ሌላኛው አዳጊው ክለብ ነገሌ አርሲ ደግሞ ከአርባ ምንጭ ከተማ ይጫወታሉ። የኢትዮ ኤሌክትሪክ ከሸገር ከተማ ሰባት ሰዓት ላይ የሚከናወን ጨዋታ ነው። በአንጻሩ ነገሌ አርሲ ከአርባ ምንጭ ከተማ አስር ሰዓት ላይ ጨዋታቸውን ያከናውናሉ። እነዚህ ሁለት ጨዋታዎች በአዲስ አበባ ስቴዲየም የሚከናወኑ ይሆናል። ሐዋሳ ላይ ደግሞ በሐዋሳ ዩኒቨርስቲ ስቴዲየም ሁለት ጨዋታዎች እንደዚሁ ይደረጋሉ ወሮራ ዓዲግራት ዩኒቨርሲቲ ከሲዳማ ቡና እንደዚሁ ደግሞ ድሬዳዋ ከተማ ከሐዋሳ ከተማ ዛሬ የሚደረጉ ጨዋታዎች ናቸው። ዘጠኝ ሰዓት ላይ ና አስራ ሁለት ሰዓት ላይ ጨዋታዎቹ ቀጥለው ይደረጋሉ። በዚህ መንገድ የኢትዮጵያ ፕሪምየር ሊግ አንደኛ ሳምንት ጨዋታዎች ይህንን ይመስላሉ። ትላንት በስካይላይት ሆቴል በተለይ ፕሪምየር ሊግ ሼር ካምፓኒ ውል ተፈራርሟል። ኦቢኤን ኦሮሚያ ብሮድካስቲንግ ኔትወርክ የኢትዮጵያ ፕሪሚየር ሊግ ለማስተላለፍ መብቱን ሙሉ በሙሉ ገዝቷል። ይህን ስምነት ተፈራርሟል። እናም የምስል መብቱን በይፋ መግዛቱ ትላንት በስምነት ስነ ስርዓታቸው ላይ አሳውቋል። ነገር ግን ከዚያም ባለፈ በዚህ በዘንድሮው የኢትዮጵያ ፕሪሚየር ሊግ የታይትል ስፖንሰሩ የኢትዮጵያ ንግድ ባንክ ሆኗል። ይህ ማለት የስያሜ መብቱን የገዛው አካል ሆኗል። የኢትዮጵያ ንግድ ባንክ የታይትል ስፖንሰር ሆኖ ይህንን አሸንፏል። ሌላኛው በውድድር ዓመቱ በ2018 ኢትዮጵያ ፕሪሚየር ሊግ 250 ጨዋታዎች በትንሹ ሚኒመም በሚባል ደረጃ ኦቢኤን 250 ጨዋታዎችን እንደሚያስተላልፍ ነው የተገለጸው። እንደ ሁኔታው ታይቶ ከዚያም ከፍ ሊል እንደሚችል እንደዚሁ ተገልጿል። በትናንትናው ጨዋታ ላይ ነገር ግን ተመሳሳይ ጨዋታዎች ሲኖሩ፣ በአንድ አይነሳ ጨዋታዎች ሲኖሩ መስፈርቶች አሉ። ከእነዚህ መካከል የዋንጫ ፉክክር፣ ላለመውረድ የሚደረግ ፉክክር፣ የደርቢነት ስሜት ያላቸው ጨዋታዎች እንደ ጨዋታው ከፍታ ባህር እየታየ በተመሳሳት የሚደረጉ ጨዋታዎች በዚህ መንገድ እንደሚለዩ ነው የተገለጸው እና ኦቢኤን በቀጥታ ያለምንም ክፍያ ማለት ነው በቀጥታ ለእግር ኳስ ወዳጆች የሚያስተላልፍ ነው። ይሄ በተለይ የኢትዮጵያን እግር ኳስ ለሚከታተሉ የእግር ኳስ ወዳጆች በጣም መልካም የሚባል ዜና ነው። እናም በኦቢኤን የኢትዮጵያ ፕሪሚዬር ሊግ 250 ያክል ጨዋታዎች ሽፋ እንደሚሰጣቸው እንደዚሁ ትላንትና ይፋ የተደረገበት አጋጣሚ ነው ያለው። በዚህ መንገድ ውድድሮቹ የሚደረጉ ይሆናል። ወደ አውሮፓ ጉዳዮቻችን ልወሰዳችሁ። ተወዳጁ የእንግሊዝ ፕሪምየር ሊግ ሲመለስ ዛሬ በምሳ ሰዓት ጀምሮ በርከት ያለው ጨዋታዎች ይደረጋሉ። አስቀድሞ ግን ስምንት ሰዓት ከ30 በሲቲ ግራውንድ ኖቲንግሃም ፎረስት ከቸልሲ የሚያደርጉት ጨዋታ ነው የሚከናወን የሚሆነው። ኖቲንግሃም ፎረስት አሰልጣኝ ኑኖ ኤስፕርቱ ሳንቶስን አሰናብተው አዲስ አሰልጣኝ ከሾሙ በኋላ አንጄ ፖስት ጎግሉ ሶስት ነጥብ ማሳካት በሊጉ በጣም እጅግ ተስኗቸዋል። ከእንግሊዝ ውጭ ባለ አህጉራዊ መድረክም በጣም የተቸገሩ ነው የሚገኙ። ቸልሲ በአንጻሩ ከኢንተርናሽናል ብሬክ በፊት እጅግ አስፈላጊ በነበረው የስታንፎርድ ብሪጅ ፍልሚያ ያለፉ ድራመ ሻምፒዮን ሊቨርፑልን ድል ነስተው ወደዚህ ጨዋታ የሚመጡ ናል። ይህ ደግሞ ይበልጥ በራስ መተመናቸውን ከፍ አድርጎላቸው ይመጣሉ ተብሎ ይታመናል። ከጨዋታው አስቀድሞ አሰልጣኝ ኤንዞ ማሬስካ ኮል ፓልመርን በተመለከተ ለቼልሲ ደጋፊዎች በጣም መጥፎ ዜና ነው ያ የተናገሩት። ኮል ፓልመር ባሳለፍናቸው ጊዜያት በጉዳት ከሜዳ የራቀ ተጫዋች ነበረ። የእንግሊዛዊ የፊት መስመር ተጫዋች ታዲያ አሁንም በቀጣይ ለሳምንታት ከሜዳ እንደሚርቅ ታውቋል። ተጫዋቹ ለስድስት ሳምንታት ያክል እንደማይኖር ነው የተገለጸው። እናም ይህ ደግሞ በክለቡ በተለይ እጅግ አስፈላጊና ወሳኝ ተጫዋች ነው። እርሳቸው እንዳሉት ከሆነ በጣም ፕሮቴክት ማድረግ አለብን፣ ነገሮችን መታገስ አለብን። የጤንነቱን ሁኔታ እሱ አስፈላጊው ነገር ነው። በጥሩ መንገድ እስኪመለስ ሂደቶችን መጠበቅ አለብን ብሏል። እሱ አስፈላጊ ተጫዋች ነው። ከሊጉም ከሚገኙ ምርጥ ተጫዋች መካከል አንደኛ ነው በሚል ሀሳባቸውን ሰጥቷል። የሌላ መንገድ በጎው ዜና ቶሲን አደረባዮ፣ ዌስሊ ፎፋ እና አንድሬ ሳንቶስ ጥሩ ዜና ነው። በቸልሲ በኩል ከጉዳታቸው ያገገሙ ተጫዋቾች ናቸው። ሬስ ጄምስ እንደዚሁ ፊት እንደሚሆኑ በጨዋታው የሚጠበቅ ነው የሚሆኑ በሌላ መንገድ ሞይሴስ ካሽዶ፣ ኤንዞ ፈርናንዴዝ፣ ፔዶኔቶ መጠነኛ የሚባል የህመም ስሜት ነበራቸው። እናም በኮብሃም በነበረው የልምድ ጊዜያቸውም በልምድ ሙሉ ልምድ ለመስራት ሲቸገሩ ነበር። ነገር ግን ፊትነሳቸው ተሟልተው ለጨዋታው ብቁ እንደሚሆኑ ዘገባዎች የወጡበት አጋጣሚ አለ። እንደምናውቀው የጨዋታ ቅጣትም የገንዘብ ቅጣትም ደርሶባቸዋል። በተለይ ከሊቨርፑል ጋር በነበረው ጨዋታ ባስመለከቱት የሜዳ ላይ ተግባር ምክንያት ኤንዞ ማሬስካ ይህም በተመለከተ ስለነበረው ክስተት ሲገልጹ በጣም የተለየ ሞመንት ነበረ በጊዜው ምክንያቱም ቼልሲን ከተቀላቀልኩ ጀምሮ በመጨረሻ በትልቅ ጨዋታ እንደዚህ ያሸነፈን አናውቀም። ከዚያም ባለፈ ያሸነፈው በመጨረሻ ደቂቃ ያምናውን ሻምፒዮን ሊቨርፑል ነው የሚል ሀሳባቸውን ሰጥቷል። ስለነበራቸው የደስታ አገላለጽ በተመለከተ ኤንዞ ማሬስካ በአንጻሩ አንዤ ፖስቲክ ግሉ እንግዲህ ከተሾሙ ከጥቂት ሳምንታት በኋላ የመሰናበት እጣ ሊገጥማቸው ይችላል ተብለው ስጋት ውስጥ ከሚገኙ አሰልጣኞች መካከል አንዤ አንደኛው ናቸው። ታዲያ አርሳቸው በሰጡት ሀሳብ ጊዜ የሚያገኙ ከሆነ እንደለመዱት ዋንጫ እንደሚያመጡ ሀሳባቸውን ሰጥቷል። እንደምናውቀው ወደ ቶትናሞ ስፖርት ቤት ከመጡ በኋላ በሁለተኛ ዓመቴ አንድ ዋንጫ የማሰካት ልማዳ ላይ ብለው ነበረ። አሳክተውታል። በሊጉ በጣም መጥፎ ደረጃን ይዘው ቢያጠናቀቁም ነገር ግን በአህጉራዊ መድረክ በዩሮፓ ሊግ ቶትናም ስፐርስን የዋንጫ ባለቤት እንዲሆን አድርገውታል። እና መርሳቸው በተለመደው መንገድ ጊዜ የማያገኝ ከሆነ ዋንጫ ለኖት ንጋ መጣል በማለት ሀሳባቸውን ሰጥተዋል። አንጂ ሌሎችም ጨዋታዎች ይደረጋሉ። 11 ሰዓት ላይ ሰንደርላንድ ከቮልቭ ይጫወታሉ። በስቴዲየም ኦፍ ላይት የሚከናወን ጨዋታ ነው። እንደዚሁ ክሪስታል ፓላስ ከቦርንመዝ በጣም ተጠባቂ መርሃግብር ነው ጨዋታ ሁለቱም በጣም ጥሩ የሚባል ሞመንተም ላይ የሚገኙ ክለቦች ናቸው። የኦልቨር ግላስነሩ ፓላስ ተጫዋቾቹ በተለይ ለኢንተርናሽናል ብሬክ ወደ ብሄራዊ ናቸው አምርተውም ወይ ጎል አስቆጥሯል ወይ አመቻችተው አቀብለዋል። እንደ የርሜ ፒኖ፣ ማርክ ጌሂን ጨምሮ ከዚያም ባለፈ ደግሞ እስማኤል አሳርም እንደዚሁ በጣም ጥሩ ፐርፎርም አድርገዋል። አንዶኒ ኢራውላው ቦርን መዝባ አንጻሩ ወሳኝ ወሳኝ ተጫዋቾቹን ከክለቡ አጥቷል። ያም ቢሆን ግን አንዶኒ ኢራኦላ ምን ያክል ድንቅ አሰልጣኝ እንደሆኑ የተመለከተን ነው። በሊጉ ትልቅ ክለቦቹን ይፈትና ነጥቦቹን ይዘው ይወጣሉ። በዚያ ደግሞ በስብስብ ውስጥ እንደ አንቶኒ ሲሞኒ ያለ እጅግ አስደናቂ አቅም ላይ የሚገኝ ተጫዋች አላቸው። ሴልኸርስት ፓርክ ላይ ክሪስታል ፓላስ ከቦርነመዝ ይጫወታሉ። እንደዚህም ሰርፉምቡር ላይ በርንሊ ከሊድስ ዩናይትድ ጨዋታቸውን ያከናውናሉ። እንዲሁ ሌላኛው መርሃ ግብር ደግሞ ብራይተን ኢንዶ ቫልቤን ከኒውካስል ይህ የሚጠበቅ የጨዋታ መርሃ ግብር ነው፣ አሜክስ ላይ ይደረጋል። ልክ እንደ ቦርን መዙሉ ወሳኝ ተጫዋቾቹን አጥቷል ብራይተን፣ ነገር ግን ፋቢያን ሀዝለር አንዳሽ ነገር እየፈጠሩ ለክለቡ ስኬት ጥሩ መንገድ እያመቻቹ ይገኛሉ። ላኛው ተጠባቂ መርሃ ግብር በሲቲ ኦፍ ማንቸስተር ኢቲር ላይ ማንቸስተር ሲቲ ከኤቨርተን ይጫወታሉ። ይህ ጨዋታ የሚጠበቀው የለቱ መርሃ ግብር ነው። ፔፕ ጓርዲዮላ ሮዲን በተመለከተ ለጨዋታው ዝግጁ እንዳልሆነ ተናግረዋል። ነገር ግን በመቼ የትኛው ዕለት እንደሚመለስም አልጠቀሰም። ሮዲ ከኢስራኤል ጉዳቱ በኋላ ወደ ሜዳ ቢመለስም በተደጋጋሚ ከፊዚካሊቲ ጋር በተገናኘ በተክለ ሰውነት ብቁ አለመሆን ፊትነሷ ለማሟላት በተደጋጋሚ እየገጠመው ይገኛል። አንድ ሳምንት ይመለሳል፣ መልሶ ደግሞ ይጎዳልና ሮዲ አሁን ለጨዋታው እንደማይደርስ ነው ፔፕ ጓርዲዮላ ሀሳቡን ነው የሰጠው። ማቴዮ ኮቫችች ከሰሞኑ ወደ ልምድ የተመለሰ ለጨዋታ ዝግጁ የሆነ ተጫዋች ነው። እርሱም ከአምሳና ስልሳ ደቂቃዎችን የመጫወት አቅም እንዳለው ፔፕ ጓርዲዮላ ሀሳቡን ሰጥቷል። ከዚያም ባለፈው ኦማር ማርሞሽ ራያን ኤስ ኑሪ ለመመለስ እጅግ እንደቀረቡ ገልጿል። በአንጻሩ ሪያን ቸርኪ ወደ ልምምድ መመለሱ የሚታወቅ ጉዳይ ነው። እናም ጃ ግሪሊሽ በውሰቱል በቶፊዎቹ ቤት ይገኛል። እርሱን በተመለከተም ግሪሊሽ በጣም ድንቅ የሚባል ጊዜን በመርሳይዶ ክለብ እያሳለፈ እንዳለ እንደዚሁ ሀሳቡን ሰጥቷል። ፒፕ ጓርዲዮላ እንግዲህ ማንቸስተር ሲቲ በተለይ አሁን ላይ ወደ ሪትም የተመለሰ ይመስላል። ኤርሊንግ ብራውት ሃላንድ በሊጉ ጅማሬ ጥያቄዎች ነበሩ፣ ነገር ግን አሁንም በክለብም ሆነ በቢሪያውን ደረጃ ጎሎችን እያመረተ የሚገኝ ተጫዋች ነው። ከዚያም ባለፈ በየትኛውም መንገድ ፒፕ ጓር የፖሴሽን ፕሌን የሚከተል አሰልጣኝ ነበር፣ ነገር ግን ዘንድሮ ወደ ትራንዚሽን ፉትቦል ከዚያም ባለፈ ደግሞ የአታኝ ፉልባኮችን የመጠቀም ማቲያስ ኑኔስን ጨምሮ ራያን አይት ኑሪ ይህን ተሸያኑን ታክ የሚጫወ ተጫዋቾች ናቸው። እናም ያጫወት ቅርጹን እየቀየር ያለ አሰልጣኝ ሆኗል። ፔፕ ጓርዲዮላ ቤተኛው መንገድ እሳቢዎቹን እየለዋወጠ ለስኬት የሚንደረደር አሰልጣኝ ነው። እናም ከኤቨርተን ጋር ከባድ ፈተና ይገጥመዋል ተብሎ ይታሰባል። ማንቸስተር ሲቲ ለእኛው መርሃ ግብር የዕለቱ ቅዳሜ የማሳረጊያው ጨዋታ ክራቨን ኮቴጅ ላይ በፉልሃምና በአርሰናል መካከል የሚከናወነው የጨዋታ መርሃ ግብር ነው። እንግዲህ ፉልሃም በተደጋጋሚ ባለፉት ሁለት ዓመታቶች በተለይ አርሰናል ማሸነፍ አልቻለም ክራቨን ኮቴጅ አመርቱ። እናም ፉልሃሞች በተለይ ማርኮ ሲልቫ ከአርሰናል ጋር ሲጫወቱ በተለይ በሚድ ብሎክ መከላከል እሳቤን ሲያስመለክቱ እናውቃለን። ያስተናግድ ያለው ዛሬ አርሰናልን ሚኬል አርቴታ ተከጨቱ አስቀድሞ ኦዴጋርድን በተመለከተ ለሳምንታት እንደሚርቅ ተናግረዋል። ነገር ግን በዚህ ቀን የሚል ቁርጥ ያለ ቀን አልተናገረም። ነገር የጉልበት ጉዳት እንደሆነ ለሳምንታትም ከሜዳ እንደሚርቅ የተናገረበት አጋጣሚ ነው ያለው። ከዚያም ባለፈ ማርቲን ዙቤንዲን በተመለከተ መጠነኛ የፊትነስ ጥያቄ ሲነሳበት ነበረ። ነገር ግን ልምድ በተገቢ መንገድ እንደሰራና ለጨዋታው ዝግጁ ስለመሆኑ አሰልጣኝ ሚኬል አርቴታ ሀሳቡን ሰጥቷል። የቤንዋይትን ፊትነስ በተመለከተ የተጫዋች ባለፈው ዓመትም በተደጋጋሚ የፊትነሱ አለመሟላት ይታይ ነበረ። ነገር ግን ለጨዋታው እንደዚህ ዝግጁ ስለመሆኑ ሀሳቡን ሰጥቷል። ፔሮ ሂንካፔ ይህ ኢኳዶራዊ ከሊቨርኩሰን ክረምት ላይ ወደ ኤምሬስ የመጣው ተጫዋች በብሽሽት ጉዳት ከሜዳ ርቆ ነበረ፣ ለልምዶችም ሲከውን አልነበረም። ነገር ግን ወደ ልምድ መመለሱን እናም የልምድ ሂደቱን አይተን እንወስናለን፣ የመድረሱን ጉዳይ የሚል ሀሳብ የሰጠበት አጋጣሚ ያለው ተጫዋቹ በጣም ዳይናሚክ የሚባል ተጫዋች ነው። በመከላከል ጥንካሬው ለክለባችን በጣም አስፈላጊ ነው ሲል ሚኬል አርቴታም ሀሳቡን ሰጥቷል። ከሃቨርዝ አሁንም ወደ ሜዳ ለመመለስ ገና ገና እንደሆነ ኖኒ ማዶክ የሚጨምር ሚኬል አርቴታ ሀሳቡን የሰጠበት አጋጣሚ ነው ያለው። ከዚያም ባለፈ ለረዥም ጊዜያት አርሰናል እየመራ ማሰልጠን በተመለከተም ይሄ በጣም ለእኔ እጅግ የሚያኮራ ነው ምንጊዜም በክለቡ ለመቆየት በመቆየት የደስተኛ ነኝ የሚል ሀሳብን የሰጠበት አጋጣሚ ነው ያለው። ከዚያም ባለፈው ፉልሃምን ከ203 ለመጨረሻ ጊዜ ያሸነፈው በዚያ ወቅት ነበረ። ይህም በተመለከተም ምን የሚል ሀሳብ ሰጥቷል ሚኬል አርቴታ። ምንጊዜም ነጥብ ከጣልንበት ከተሸነፍንባቸው አጋጣሚዎች ተምረን መውጣት አለብን። ለዚህ እንደማሳያ ዘንድሮ ኒውካስል አዌይ ማች ከዚያም ባለፈው ዌስት ሀምም ባለፉት አመታቶች ዎች አርሰናልን ሲያሸንፈው ነበረ። ይሄ እንደ ምሳሌ ሊሆነን ይችላል። ባለፉት ሁለት አመታት ይህን ማድረግ አልቻልም ነበረ ነገር ከእያንዳንዱ ጨዋታ ተምረን እንወጣለን ሲል ሀሳቡን የሰጠበት አጋጣሚ ነው ያለው ሚኬል አርቴታ። ከዚያም ባለፈ ደግሞ ዴክላን ራይሰን በተመለከተ በዚህ የውድድር አመት እያስመለከተ የሚገኘውን ብቃት ተከትሎ አሁን ላይ በተለይ ያጫወቱን መንገድ እንደተላመደውና በጥሩ መንገድ የአርሰናልን የጨዋታ ዘይቤ በጥሩ መንገድ እየከወነ እንደሚገኝ ሀሳቡን ሰጥቷል። ዴክላራሴን በተመለከተ ቪክቶር ዮኬሬሽ ጎል ከማስቆጠር ጋር በተያያዘም እንደዚሁ ሀሳብ ስተነስቶ ለት ነበረ ሚኬል አርቴታ እንግዲህ ተጫዋች ወደ እኛ ሲመጡ በተለይ እንደዚህ ያን ችግሮች ሲገጥሙ ጎል ለማስቆጠር ሲቸገሩ ያንን ታግሰው ወደ ሲስተም ለመግባት መሞከር እንዳለባቸው ቀድመውን ያውቃሉ በሚል ሀሳቡን ሰጥቷል። እንግዲህ ቪክቶር ዮኬሬሽ በስፖርቲንግ ሊዝበን የጨዋታዎቹ ጎል የሚያስቆጥር የጎል አዳኝ እንደሆነ ይታወቃል። ወደ አርሰናል ከመጣ በኋላ እርግጥ ነው የአርሰናል የጨዋታ ሲስተምና ስፖርቲንግ ሊዝበን ፍጹም ላይ የቀል ነው። ይበልጥ ትራንዚሽን ፉትቦል የሚመቸው አይነት ተጫዋች ነው። ነገር ግን በመታተር ወርክሬቱ ከፍ ያለ ተጫዋች ነው። ይበልጥ የእርሱ ስፕሪንቶች ሌሎች ተጫዋች ስፔስ እንዲያገኙ ያደርጋቸዋል። ከዚህ ጋር በተገኘ አርቴታም በተለይ ተጫዋቹ ይህንን የገጠመው ጎል የማስቆጠር ችግር ለመቅረፍ ምንጊዜም መታተር እንዳለበት ሀሳቡን የጠቆመበት አጋጣሚ ነው ያለው። እናም አርሰናል በተለይ በሳለፍናቸው በትለይ ኒውካስል ጋር በነበረው ጨዋታ እጅግ አስፈላጊ ነጥብ አሳክቶ ነው ክሜዳ ያወጣ። አሁን የሊጉ መሪ ነው እና ሚኬል አርቴታም ይሄ መሪነታችንን ለማስቀጠል እንጫወታለን ሲል ሀሳቡን ሰጥቷል። እናም በዚህ መንገድ የነበረው ፕሬስ ኮንፈረንስ ይህን ይመስላል። ማርኮ ሲልቫ የፉልሃሙ አለቃ ሀሳባቸውን ሰጥቷል። በተለይ ከጉዳት ጋር በተገናኘ ሀሳብም ሰጥቷል። ተጫዋቾች አሁንም ሮቢንሰን የመሳሰሉ ተጫዋች ጉዳት ላይ የሚገኙ ተጫዋቾች ናቸው። ኬኒ ቴቴንም በተመለከተ ሪከቨር አድርጓል። ነገር ግን አሁንም ቢሆን በጥሩ መንገድ ፊትነሱ መሟላቱ መገብገብ እንዳለበት ሀሳብ የሰጡበት አጋጣሚ ነው ያለው። አርሰናልም በተመለከተ በጣም ስኳዴ ብዙ ጥልቅ የሆነ ነው። በየትኛውም ስፍራ ተጫዋች ቢጎዳባቸው ክፍተት ቢኖር ለመሸፈን በጣም ጥልቅ ቀት ያለው ክለብ ስለመሆኑ እንደዚሁ ሀሳባቸውን ሰጥቷል። ማርኮ ሲልቫ እና ሚኬል አርቴታ ከባድ ተጋጣሚ እንደሆነ ፉልሃም እናውቃለን በማለት ሀሳቡን ሰጥቷል። ምሽት ላይ አርሰናል ከፉልሃም በክራቭን ኮቴጅ ጨዋታቸውን ያከናውናሉ። በስፔላ ሊጋ ባርሴሎና ከጂሮና ይጫወታሉ። ባርሴሎና በተለይ ደግሞ ፊት መስመር ላይ በጣም ተደጋጋሚ ጉዳቶች እየገጠሙት ይገኛሉ። ሮበርት ለቫንደቭስኪ በጉዳት ለሳምንታት ከሜዳ የሚርቀው ተጫዋች ነው። በጎ ነገር ላሚን ያማል ወደ ሜዳ ይመለሳል፣ ከጉዳት አገግሟል። ምናልባት ሙሉ ዘጠና ደቂቃ መጫወት ወይም ደግሞ ቋሚ ተሰላፊ ሆኖ ለመጀመር ምን ያክል ዝግጁ ነው? አንሲፍሊክም የጥርጣሬ እንዳለባቸው ሀሳባቸውን ሰጥቷል። እንግዲህ ጂሮና ተቀናቃይ ክለብ ነው የባርሴሎና የካታሎኒያ ክለብ ስለሆነ ማለት ነው። ከጂሮና ጋር ጨዋታቸውን ያከናውናሉ። ሌላኛው በራሞን ሳንቼዝ ፔዥዋን ሴቪያ ከሪያል ማዮርካ ይጫወታሉ። እንዲሁ ደግሞ በኢስታዲዮ ዴላ ሴራሚካ ቪያሪያል ከሪያል ቤትም ተጠባቂ መርሃግብር ነው። የማርሴሊኖ ስብስብ ቪያሪያል ዘንድሮ በጣም ጥሩ ቡድን ገብተዋል። እንደዚሁም በዋንዳ ሜትሮፖሊታኖ አትሌቲኮ ማድሪድ ከኦሳሱና ጨዋታቸውን ይከውናሉ። በዚህ መንገድ ላሊጋው ቀጥሎ ይደረጋል። እንዲሁም በሴሬ የሚደረጉ ጨዋታዎች አሉ። በኢስታዲ ኦሎምፒኮ በጣሊያን መናገሻ ከተማ ሮም ላይ ሮማ ከኢንተር ሚላን ይጫወታሉ። የዕለቱ ተጠባቂው የስኩሬቶ ጨዋታ ይህን ይመስላል። ጃንፔሮ ጋስፔሪኒ ወደ ሮማ ካመሩ በኋላ አሁን ላይ ከቁልቁለት መንገዳቸው ቀና ያሉ ይመስላል ሮማዎች እና ለኢንተር በጣም ከባድ ፈተና እንደሚሆን የሚጠበቀው ከሲሞኖ ኢንዛጊ ስንብት በኋላ ደግሞ አሁን ላይ የቀድሞ ተጫዋች ክርስቲያን ኪቩ ያለፈው ዓመት የፓርማ አሰልጣኝ አሁን ላይ ወደ ሲስተም ለመግባት የቸገረው ይመስላል እና ከሮማ ጋር በጣም ብርቱ ፈተና እንደሚጠብቀው ነው የሚታሰበው ከ ሴሪቢ ያደገው ፒዛ ከኤላስ ቪሮና ይጫወታሉ። በሌላ መንገድ ሌቼ ከሳሱሎ ሌላኛው መርሃ ግብር ነው። ቱሪ ላይ ደግሞ ቶሪኖ ከናፖሊ ይጫወታሉ። ያለፈው ዓመት ሻምፒዮን ናፖሊ በቶሪኖ ሊፈተን የሚችል ነው የሚጠበቀው። ይህን ይመስላል ሴሪያው። ሌላኛው ወደ ጀርመን ሶወስዳቸው በቡንደስ ሊጋ ተጠባቂው የሳምንቱ መርሀ ግብር ይደረጋል። ዛሬ በአሊያንዝ አሬና ባየር ሙኒክ ከቦሩሲያ ዶርትሙንድ በደር ክላሲከር ጨዋታቸውን ያከናውናሉ። እንግዲህ ባየር ሙኒክ በጣም አስደናቂ ግስጋሴ ላይ የሚገኝ ክለብ ነው፣ በሊግ ውስጥ ውድድርም በአህጉራዊ መድረክም። ቪሴንት ኮምፓኒ በጣም የተዋቀረ የተቀናጀ ቡድን ገንብቶ አስመለክቶ ሆናል። በተለይ ፊት መስመራቸው እጅግ አስፈሪ ነው። ሊዌስ ዴያዝ፣ ሃሪኬን፣ ማይክል ኦሊሴ በጣም አስደናቂ ፊት መስመር አላቸው። ሃሪኬንም እድሜው እየገፋ ቢመጣም እያደር እንደወይን እየጣፈጠ የመጣ ተጫዋች ነው። አሁን ላይ አራት ብቻ ነው ልዩነታቸው። በቡንደስ ሊጋው 18 ነጥብ ይዞ ይመራል ባየር ሙኒክ። በአንጻሩ ቦሩሲያ ዶርትሙንድ በ14 ያክል ነጥቦች ይከተለዋል። እናም ዶርትሙንድ ኒኮ ኮቫች አሊያንዝ አሬና ላይ ምን አይነት ቀመር ያስመለክታሉ? እጅግ ፈታኝ ነው። ሙኒክ በጣም ሞመንተሙ እጅግ አስደናቂ ስለሆነ ማለት ነው። ሄደንሄም ከቨርደር ብሬመን፣ ኮሎኝ ከኦግስቡርግ፣ ቮልስቡርግ ከስቱትጋርት፣ ሬድቡል ሌብዝሽ እንደዚሁም ከሃምቡርግ፣ መይንዝ ከባይልቨርኩሰን ሌላኛው የዕለቱ የቡንደስ ሊጋ የጨዋታ መርሃ ግብሮች ናቸው። በፍራንስ ሊገም ጨዋታዎች ይደረጋሉ። ያሉ ኒስ ከኦሎምፒክ ሊዮ እንደዚሁም ኦንዤ ከሞናኮ ሲጫወቱ በስታድ ቪሌድሮም ኦሎምፒክ ዲማርሴይ ከሉአቭረ ሌላኛው የፍራንስ ሊገ የዕለቱ መርሃ ግብር ነው። በዚህ መንገድ የአውሮፓ ታላይ ሊጎች ቀጥለው ይደረጋሉ። ቆይታችን ይመስል ነበር ተመልካቾቻችን፣ ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን አሳልፍ ያለው ሰናይ ጊዜን ተመኘው።